ሰነይህ እንደ ሁልጊዜው ኖርማል ቀን ነው። ኬንዚንተን ፊላደልፊያ ውስጥ በየጥጋጥቁ ወርቆ የምታያቸው በአረንዛጅዝ የተጠቁ ሰዎች ናቸው። ትራንክ እየተባለ ይጠራል። አንዳንዴም ዞም ድራግ ይሉታል። ይህ ነገር ሰዎች ከዚህ በፊት ከነበራቸው ሕይወትና ከማህበራዊ ኑሮ ሙሉ በሙሉ ያቆራርጣቸዋል። በቦታው ሆኖ አኳኋናቸውን ለተመለከተው ሰው የሆነ አይነት የዞምቢ ፊልም እየሰሩ ያሉ እንጂ ትክክለኛ ህይወታቸው ይሆናል ብሎ መገመት አስቸጋሪ ነው። ረባሽ የሆኑ ድምፆችን መስማት፣ እግራቸው ወይም እጃቸው በሚያስጠላ ነገሮች የተሸፈኑ ሰዎችን ማየት፣ እንዲሁም አጉብጠው የሚሄዱ ወጣቶችን ማየት የተለመደ ነው። ማንም ሊደላቸው ፈቃደኛ አይደለም። ማንም አያያቸውም። የቦታ በዓለማችን ላይ ትልቁ ነጻ እጽ መገበያያ ቦታ ነው። ነፃ ማለትም እጾችን መሸጥም ሆነ መጠቀም በዚህ ቦታ ላይ የተፈቀደ ነው። በዚህ በአሜሪካ ፊላደልፊያ ውስጥ ከኦፒየም እስከ ትራንክ የተለያዩ አይነት እጾች በዚህ ይገኛሉ። ታሪኩ የሚጀምረው ከሺህ ዓመታት በፊት ነው። በዛ ጊዜ በባህላዊ ሕክምና ውስጥ ኦፒየምን እንደ መድኃኒት አድርገው ይጠቀሙት ነበረ። በ19ኛው ክፍለ ዘመን ደግሞ እንግሊዞች በጦርነት ወቅት ይጠቀሙት ነበረ ልክ ሰራዊቱን እንደማነሳሽ አድርገው በሀኛው ክፍለ ዘመን ደግሞ ሙሉ በሙሉ ከመድኃኒትነት የወጣበትና እንደ አደንዛጭ መቆጠር የጀመረበት ወቅት ነበረ። ሄሮይን ኮኬንና ሌሎችም እጽዎች በመለሃ ገሪቱ የተስፋፋበት ወቅትም ነበረ። ነገር ግን ብዙም ሳይቆይ አሁን ባለንበት በአንደኛው ክፍለ ዘመን በጣም አስከፊ የሆነ ፌንታልን የተባለ 50 ጥፍ ከሄሮይን የበለጠ እጽ መጣ። የሚያገኙት ጊዜያዊ ደስታም ሆነ ስሜት ሄሮይን ወስደው ከሚሰጣቸው ስሜት 50 ጥፍ የበለጠ ነው፣ ፌንታሊንን ሲጠቀሙ የሚያገኙት። እንዲሁም ሌላም አለ፣ ትራንክ የተባለ እጽ። በብዛት በዚህ አካባቢ እሱን ነው የሚጠቀሙት። ትራንክ ማለት የሁለት እጾች ድብልቅ ነው፣ የፌንታሊን እና የዛይለዚን። ዛይለዚን የሚመረተው ለእንስሳት ሕክምና መድኃኒት ታስቡ ነው። ልክ እንደ ፈረሶች ላሉት የሰው ልጆች እንዲጠቀሙት ፈጽሞ አይመከርም። ኬሚካሉ የሚመረተው በብዛት ከቻይና ሲሆን ወደ ሜክሲኮም ሄዶ ወደ አደንዛዥ እጽነት ይቀየራል። በመቀጠልም ወደ አሜሪካ ይገባል። እጹ ከጠንካራነቱ አንፃር ዋጋው በጣም ርካሽ ነው። ይህም ብዙ ሰዎች በቀላሉ እንዲጠቀሙትና ሱሰኛ እንዲሆኑ አድርጓቸዋል። የሆነ ሰው ይህንን ነገር ማቆም ቢፈልግ እናንተ ትረዱታላችሁ? አዎ እንረዳዋለን። እንዴት ነው የምትረዷቸው? ቤት ትሰጣችሁ አላችሁ ወይስ ምግብ ምናምን? አዎ ቤት እንሰጣቸዋለን። ወደ ሼልተር ውስጥ እንዲገቡ እናደርጋለን። ግን ከሱሳቸው መላቀቅ ይኖርባቸዋል። ወደ መልሶ ማገገሚያ ገብተው ከሱሱ ነፃ መሆን አለባቸው። ብዙ ሰዎች ግን ወደ መልሶ ማገገሚያም ሆነ ወደ ሆስፒታሎች መግባት አይፈልጉም። ምክንያቱም ዶክተሮቹም ቢሆኑ እንዴት ማከም እንዳለባቸው አያውቁም፣ መድኃኒትም የለምና ብዙ ነገሮች አሉ፣ ከዚህ እፆችን በርካሽ ዋጋ እየወሰዱ የሚሸጡ ነገር ግን እነዛም ገዢዎቹም ቢሆኑ አንዴ በሱሱ ከተያዙ በኋላ ለምን ኬንዚንግተን ሂጄ በርካሽ አልገዛም ብሎ በማሰብ ወደዚህ ይመጣሉ። አንዴ ወደዚህ መምጣት ከጀመሩ በዚሁ ሱሱ አስሮ ያስከራቸውና በየጎዳናው በየጥጋጥቁ መኖር ይጀምራሉ። ለምንድነው ሰዎች እንደሚገላቸው እያወቁ የሚጠቀሙት? እንደሚመስለኝ በድብርት ምክንያት፣ እንዲሁም በተለያዩ የሚያስጠሉ ነገሮች ውስጥ ያለፉ ሰዎች አሉ የሚያስተሉ ነገሮች የደረሱባቸው ያንን ነገር መርሳት ሲፈልጉ እጹ እንደመሸሸጊያ ይጠቀሙበታል። በተለይ ደግሞ እዚህ አሜሪካ ውስጥ ብዙ ሰዎች የአእምሮ ችግር አለባቸው ያም እንደ ምክንያት ሊጠቀስ ይችላል። በተለይ ደግሞ ከቤተሰብ ውስጥ እናት ወይም አባት ሱሰኞች ከሆኑ ልጆቹም ወደ ሱስ የመግባት ከፍተኛ ቻንስ አላቸው። በ2023 ፊላዳልፊያ ውስጥ ብቻ 1400 ሰዎች ከዝጋ በተያያዘ ሞተዋል። በዚህ ኬንዚንግተን ፊላዳልፊያ ውስጥ ቤቶች ርካሽ ናቸው፣ ምክንያቱም ማንም በዚህ አካባቢ መኖር አይፈልግም። ምንም ያህል ፖሊሶች በየሰፈር ውስጥ ያሉ ቢሆንም ማታ ማታ ከባድ ውጥረት ውስጥ ትገባለች ይህች ከተማ። ፖሊሶችን ቢኖሩም እንኳ የህግ ጥሰቱ እንዳለ ነው። የፖሊስ መኖሩ ህገወጥ ድርጊቶችን ይቀንሳል እንጂ ሙሉ በሙሉ መቆጣጠር አይቻልም። ይህ በምስሉ ላይ የምትመለከቱት አካባቢ ነው። በብዛት ዛይለዚን እና ትራንክን የመሳሰሉ እጾች የሚሸጡበት አካባቢ በቅጥል ስሙ ዞምቢላንድ እየተባለ ይጠራል። በገጥጋጥጉ የወደቁ እና ጎንብሰው በዝግታ የሚንቀሳቀሱ ሰዎች ይበዛሉ። አንድ ሰዎች እዚህ ከመጡ አይወጡም ማለት ነው። ልክ እንደ ወጥመድ አው ሰዎች ይመጣሉ። እኔ አሁን እድሜ 33 ነው። የ19 ዓመት ልጅ እያለው የኮሌጅ ተማሪዎች ወደዚህ ይመጡ ነበረ ለመሞከር ብለው አንድ ከቀመሱት በኋላ ግን ከዚህ ለቀው አይሄዱም። ከዛ ከሳምንት በኋላ ቤተሰቦቻቸው እነሱን ፍለጋ ይመጣሉ። ሰዎች እየመጡ ይህንን ሰው ከዚህ ቀደም አይተኸዋል እያሉ ይጠይቁሃል። እንደዚህ አይነት ነገር በዚህ አካባቢ የተለመደ ነው። ብዙ ሰዎች ወደዚህ እየመጡ ፎቶ ያሳዩንና፣ ይቅርታ ይህንን ሰው አይተኸዋል እያሉ ይሉናል። በቃ እንደዚህ አይነት ነገር የተለመደ ነው። በየቦታው የጠፉ ሰዎች ተለጥፈዋል። ስሜ ጆን ይባላል። ለአመታት ስዚ ስ ተጠቂ ነኝ። እግሬ ላይ የሚያስጠላ ብጠት አለ። ኢንፌክሽን ፈጥሯል። አሁን ላይ ሆስፒታል መሆን ነበረብኝ። 15 ጊዜ ላይናጎር ይሞክረዋል። ነገር ግን ምንም ሊረዱኝ የምችሉት ነገር የለም። ሳይንቲስቶቹ የቴሽ መሞት ይሉታል። በብዛት ትራንክ የተባለውን አደንዛዥ እጽ ሰዎች ላይ ይህ ነገር ይስተዋላል። ሆስፒታል መሄድ አለብ። በጣም የከፋ ነው አውቃለሁ። ግን ቅድም እንደነገርኩ ነው። 15 ጊዜ ሆስፒታል ለመቆየት ሞክሬ ያለው ግን ምንም ጠቃሚ ነገር ሊያደርጉልኝ አልቻሉም። እንዳላስተዋወቅ ሊረዱኝ አይችሉም። ተስፋ ቆርጫለሁ። እነሱ ላይ ይህ ነገር እንደሚገለኝ አውቃለሁ። ቢሆንም ምንም ማድረግ አልችልም። ተቀብየዋለሁ። አንዳንድ ጊዜ ይህ ቁስል እየባሰበት ሄዶ ወደ መበስበስ አይነት ደረጃ ይደርሳል። አደገኛ ቁስል በመፍጠር በሰውነታችን ውስጥ የሚገኙ ህዋሳት እንዲሞቱና እንዲበሰብሱ ያደርጋል። ምን ልታደርግ ነው? በመርፌል ውስጥ ነው። ኧረ ተው፣ እንደዛ ማድረግ የለብም። አውቃለሁ ይህንን ማድረግ የለብኝም። የማላደርግ ከሆነ ማስተዋወቅና ሌላም ነገሮች ያደርገኛል በየሁለትና በየሶስት ሰዓቱ የግድ መውሰድ አለብኝ። ባላደርገው ጥሩ ነበር፣ ነገር ግን ባለማድረግ የሚመጣውን ነገር መቋቋም አልችልም። መድኃኒቱ ወይም መፍትሄ ቢኖረው ኑሮ አቁሞ ነበረ። ቀስ በቀስ እንደሚገለኝም አውቃለሁ። እሱንም በጸጋ ተቀብየዋለሁ። ቤተሰቦች የት ናቸው? ምንም አይነት ቤተሰብ የለኝም። ስንት ዓመት ነው? ቀጣይ ሳምንት 34 ይሞላኛል። ወደ መንግሥት ሄደ ነበር እርዳታ ለመጠየቅ። መንግሥት ምን ያደርጋል? ለመጨረሻ ጊዜ ሆስፒታል ስሄድ ሌላ ቦታ እንድሄድ ነው የነገሩኝ። ከሆስፒታሉ አስወጡኝ። እንደ ሰው እንኳ አያዩኝም። በመጨረሻም እግሬን ወደ ላይ ትንሽ ከፍ አደረገዋለሁ። ይህ ሰው በብዛት ዛይለዝን የተባለውን አደንዛጅ ይጠቀማል። በዛም ምክንያት እጆቹ ላይ ትልቅ እብጠት መሳይ ነገሮች ወጥተውበታል። ምናልባትም እየከፋ ከመጣ ሁለቱንም እጆችን ያሳጡታል፣ መቆረጥ አለባቸውና ዶክተሮች እንደሚሉት ይህ የተጎዳ እጅ ህዋሳቱ በጊዜ መፍትሔ ካላገኙ እየተስፋፋ የሚሉና በስተመጨረሻም ለሞት የሚዳርጉ ናቸው። ለዚህ የሚሆን ብቸኛው መፍትሄ ደግሞ የተጎዳውን ክፍል ሙሉ በሙሉ ማስወገድ ነው፣ ወይም ደግሞ መቁረጥ። በአሜሪካ ውስጥ ደግሞ በማንኛውም ምክንያት የአንድ ሰው እጅ ወይም እግር መቆረጥ ካለበት ለሕክምናው ብቻ ኢንሹራንስን ሳይጨምር 45 ሺህ ዶላር ያስወጣል። 26 ዓመቱ ነው። ፊቷን አዙራ የተቀመጠችው እናቱ ናት። መቀረጽ አልፈለገችም። ሊረዳቸው የምችል ሌላ ቤተሰብ የላቸውም። ትራንክ የተባለውን አደንዛዥ እጽ በመላ ፊላደልፊያ ውስጥ ሊባል በሚችል መልኩ የሚያከፋፍሉት ሁለት ወንድማማቾች ናቸው። እንዲሁም ዛይለዚንንም አብረው ያከፋፍላሉ። የአንድ ትራንክ ዋጋ ስንት ነው? ከአምስት እስከ አስር ዶላር በየቀኑ ለብዙ ሰዎች ያከፋፍላሉ። በቀንም እስከ አምስት መቶ ሺህ የሚደርስ የአሜሪካ ዶላር ያስገኝላቸዋል። ሰዎች ላይ የሚደርሰውን ጉዳት አይታችኋል? አዎ፣ ግን በትክክል የሚወስዱ ከሆነ ምንም አይነት የሚያደርስባቸው ነገር የለም። ለዛ ተጠያቂነት አይሰማህም? ምንም አይነት ተጠያቂነት አይሰማኝም። ምክንያቱም እኔ አይደለሁም ቀጥታ ለሰዎቹ የማስረክባቸው። ሀምሳ የሚሆኑ የማከፋፈሉን ስራ የሚሰሩ ልጆች አሉ እና ወጣቶች፣ እነሱ ናቸው የሚያስረክቧቸው። በስተመጨረሻ ማለት የምፈልገው ሁላችሁም በተለይ ህጻናቶች ከዚህ አይነት አደንዛዥ እጾች ራቁ፣ በፍጹም ላትሞክሯቸው።